እነዚህም የሀዲስ ጉዳይ ናቸው። ከዚህ ውጭ ያለው በዚህና በውጭ በኩል በግራና በቅኝ እሳቸውን በብዛት እዚህ ያለው የመሻይ ኩርሳ የሃይማኖት መሪዎች ናቸው። ከሌላ ቦታ ሲሉ ገታሼ ጋር እዛ ቀበሩ። ህዝብ ይዟችሁ ይመጣል። እኛ ዝ እሳቸው እንግዲህ በአማርኛው ዘጠና ዘጠኝ ዓመት ነው የሚቆዩ በአረበኛው መቶ ሁለት ዓመት ማለት ነው። በሰላሳ ዓመት አንድ ዓመት ይጨምራል አረበኛ ለምን እኛ ጳጉሜ ስድስት ቀን አለች እንደገና በአረቦች ሰላሳ ቀን ይሆናል። ስድስት ወር ይሆናል። ስድስት ወር ይቀንሳል። ያ የሚቀንሰው ስድስት ሳይ አምስት ሳይ የሚቀንስ ስድስት አለ አለ። አዊ ደግሞ አምስት አለ። አምስት እና ስድስት አስራ አንድ።